አንቺ ብትረሺው እኔ አልረሳው። ለስንተሻቸው እንደዛ እንዳደረኳቸው ብታውቂ የወጋ ቢረሳ የተወጋ ይረሳ እኔ ያረሳ ብድሩ የማይመልስ የአህያ ልጅ ባል ብድር የመልሽ ያለው ሰው ያለሽም ነው። ማ አንቺ አልኩሽ፣ መብርሃን ምስክሪናት እኔ ከዚህ መቶ የምገርሽ። እኔ ባንዴ ባንዴ አንድ ጌም ገና ዘሎ እንደሄድ አረገው ነበር። እኔ ግን ቤተሰቦች እልህ ውስጥ ማስገባት አልፈልግም። እኔ ጥቅመኛ ያለውም እዚህ ጥቅም ያለው ዝም ብለ ስትስት ምን ልጅ አለው፣ በቃ ምን ልጅ ነኝ። እና ብዙ መጥፋታ እና ቻው በቃ። ቅጣት በቅጣት አንጣጣሁት። ንቀት እንዳይመስልሽ፣ አሁንም እየተናገርኩሽ ያለው በስነ ስርዓት ነው። አይደለም ቅጣት በቅጣት አንጣጣሁት። አይ ቅጣት የለብሽም ወላሂ <سؤال> በይኝ፣ እቀጣለሁ። በቃ ይሄ ብቻ በይኝ እቀጣለሁ በርበሬ ቡርሽ እንትን አደርጋለሁ። ያሳምናል። ሌላ ምንም አልፈልግም። ሌላ ምንም አልፈልግም። ወላ ቅጣት የለብኝም በይ፣ ገብቼ ልቀጣ። ለምን አንድ ሶስት ዓመት አይሆንም? ለምን ሶስት ዓመት አይሆንም? ቅጣት የለብኝም ወላ በይ፣ ይኸው ልቀጣ። ይኸው ሚኬል እቀጣለሁ በይ ብቻ። ወላይ የለሽም በይኝ በይ ማይ ማይ ወላይ የለሽ በይ። እሺ ድጋሚ ቅጭኝ። የባለፈው የባለፈው ያልኩሽ ነው የምትቀጭው። አንድ እርስልሽ ባህቴ አለሽ እዛ ጊዜ ነበረበት። እዛ ጊዜ ነበረበት። እሺ ሌላ ብለሽ ሁለተኛ ጊዜ ሁለተኛ ደግሞ እንደዚህ በርበሬ

ግን እንዳረሽ እሺ፣ የዛሬ ሶስት ወር ጀር ነው የምቀጣልሽ አሁን ለክብርሽ ብዬ ነው አ ለክብርሽ ብዬ ነው የምቀጣልሽ። የዛሬ ለክብርሽ ሳይሆን አምነሽበት አልኩሽ እኮ። አምነሽበት የለሽም ካልሽ እንዳትቀቂ። ያለፈ ጊዜ እኮ ነው። ያለፈው ከሆነማ እኔም በቃ ይሄ ጌም አልፏልና ሌላ ጊዜ አልፏልሻለሁ። ቻው። አይገባትም እንዴ? ደም ቆራጥም እንዴ? ታላ አዎ መታችሁ። እኔ እንደዚህ ዝም ብሎ እንትን የሚማዱት ማለት ነው። ዝም ብሎ በቃ የሆነ ሰው ባሌጌ ለማስደረግ መብራን እኔ አንዳንድ ሰው ባሌጌ ነው የሚያደርገኝ ነ ኪዳነምሕረትን ሰው ባሌጌ ነው ሊኩ አረ መብርሃን ተው። አንዳንዱ ከዛ መጣችሁ ምናምን አትሳደቡ። ለምን ብትባሉ እኔ በቃ ተው ተውኛ አልተሳደብም። እኔ መጀመሪያ አንድ ሰው ማለት ነው ቅጣት ይዞ ሲሄድ ለእሱም ተናገሩት። ለምንድነው ቅጣት ይዘሽ ምትሄጂ? ነ ተቀጭላቅ እንጂ ምናምን ብሉ። እሺ ብላችሁ አንድ ሰው አንድ ሁለት ሚሊዮን ተከታይ ስላለው አታሽቃሉት። በእናታችሁ የሰው ልጅ ሁሉ የዘጠኝ ወር ነው። አታሽቃሉት። አንድ ታዋቂ አንዱ አዋቂ ስለሆነ ብቻ አንቺን አትበሉ። መብርሃን

ምን ነው የሚሰራለው የሚያስጠላ ስድብ፣ ለምንድን ነው ሰው አርስማ? ለምንድ ነው የእኔ ማትን ማርያም እንትን ቅጣት የተቀጣው ነበር። ዛሬ እኔም ፎሎ ማስደረግ ነው እንጂ አንቺም ዩቲብ እኔ እኔ እየሰደብሽ ነው። በደስታ የቀን አንቺ የሶስት መላጣ አለች። አሁን ፎሎ ቢኝ ፎሎ ሀምሳ ሺህ ይፈታል። ከቀን ጀምሬ ማርያም ከቀን ጀምሬ ተናግራለሁ። ቪዲዮ ሳትለቂልኝ ቆይ ትግረኛ ይሄን እንዴት አየሽው ማሬ አንደኛ ይኸው እንትን እኮ አደረኩልሽ ቤት ረፍኛ ይህ ከኋላ ሽማ ቆይ እሄድባታለሁ ስለ አንቺ ሳይ ፊትሽን እረሳሁት አፍዝዛ ደንዝዛለሽ መሰለኝ አይንሽ ለቲ ሴት እየወዛሁ እኔ እኮ ነገርኩሽ ፋሲካዬ እኔኮ ቪዲዮ መስራት ማርያምን ይሄ እንደዚህ አድርገህ እራሴ እንደዚህ የጨፈርኩ ማርያምን አልችልም አሁን እሺ ፎሎ በይልኝ የቀረው ሀምሳ ሺህ ናት

ቤቱን ነው ነው ግን ተሠርታችሁ አትበሉም። እንዲህ ቆይ ስንት ደረስኩ? ግራቲዎስ ነስ አሁን ሁለት ሰዓት ከሶስት ነው ይኸው በአንድ ደቂቃ ውስጥ ሁለት መቶ ሶስት መቶ ሶስት

አው ሁለት ሰዓት ሆነዋል። እኛ ጋር እኛ ጋር አይዘጋም፣ አይዘጋም፣ እንደዚህ አይዘጋም። የችላ አምስት መቶ ሽማ ተወስጃለሽ።

34 ሺህ ነበር። 17 ሺህ ፎሎወር አግኝቷል በሁለት ሰዓት። ግፉ ግፉ ጋይስ። ምን ነው እሺ? የማታወራው ስልክ ያወራሽ ነው። ደንግጣለሽ እንዴ? ነው የማደነግጠው? ብሩን የት እንደምናጠፋው ግራ ግብቷት እኮ ነው ውዴ። እኔ ጎበዞች ጎበዞች፣ ንገ ያላችሁ የምጽፉልኝ 300 ምናምን ሰዎች፣ ብሩክር ሊስቴትን ይውላችሁ ሁላችንም ጋለ ሜንሽን ላይ ታገኙታላችሁ። እንደዚህም ደግሞ ጽፋችሁ ማረግ ትችላላችሁ። ሁላችሁም የሰው ደስታ የሚያስደስታችሁ ይዳችሁ ፎሎ አርጉላት። ደስታ የደስታ ማይፈልግ የው። ፀጉሯ ብን ብሎ ነበረ ዛሬ ወዝ አረገች። ስማ ሀቢብ ውዴ ዛሬ ዛሬ ሌሊት እኮ ከገባች እራሱ ሄደው እንደሚያስረክቧት ሄደው ቤቷ ድረስ እንደሚሄዱ ተናግሯሉ። ላይ ብ ላይ በቃ እባክሽ፣ እንደዛ ከሆነ ከሆነ አካባቢ ከባቢ ሂጅ መኪናስ ባድረስ ውዴ፣ እባክህ እና ውሽ እየሰማሽ ነው አሁን ቆይሶ እየሰማሽ ነው? እሚልሽ

አትጨናነቂ እኔ የኔ ሁሉ ነገር እኔ፣ አምስት መቶ ሺህ ብሩን የት የት እንደምናደርግ ዘዱም አሁን አልፈልግም፣ አልፈልግም። ጋላሪ የሚገባ ሙይልኝ፣ አንድ ደቂቃ ሶስት መቶ ሰው እያደረገ ነበር። እኔ ስንት ደቂቃውን መሰለሽ? ረጁ ከገባው ሁለት ሰዓት ሙሉ ሁለት ሰዓት ሙሉ እያየው ነበር። ቅድምማ በኦሮምኛ በኦሮምኛ እንትን እያለ ነበር። ማን ነው የሚባለው? አኖሌ አህ ናስር አኖሌ ከኔ ጋር ላይቭ ላይ ነበር። አሁን ከዛ ቆኖ እናንተ ጋር የመጣሁት በጣም ይገርማል። ሦስት ሺህ አራት መቶ ሰው የጭንቅላት ዛሬ ባላወራው ቋንቋ አለ እንዴ? ስንት ቋንቋ አረሰው? ውው በቃ ሆዴቶ እንዳይዘጋብ ካትጨናነቅ አይዘጋም። አንተ ብሩስ ከምትቀበል እኮ ነው ሆዴ

ፎሎሪያን ስቼ አውቃ ነው ብዬ ቪዲዮ ሰራለሁ። ብሩክ አውቃ ነው ታነስታላቸው የሚያደርገችው አውቄ ነው ማሮቼ እኔ ቪዲዮ ሰራለሁ። ልክ ብሩክ ሲሞላ ቪዲዮ ሰራለሁ ምን ብዬ፣ ጋይስ ምን እንዳደርግ ነው የምትፈልጉ ትላለሁ። ህዝብ አንደኛ የሚሉት ለዜድ መቶ ነው እንደ ካሉ አባቴ ሙ ሰጥሻለሁ። እኔ የምንጨነቀኝ እነሱ ካሉ ወይ አንድ ደቂቃ ይቀሯል አምስት ደቂቃ ሙሉ አላልሽም፣ እና ቁጭ አድርገው ይለው ቁጭ አድርገው ይኸው፣ ሞላው ከአምስት ደቂቃ ይኸው እስክሮል አድርገው ነው። በእርግጠኝነት ሦስት መቶ ሁለት መቶ ሰው ይጨምራል በለው። ሦስት መቶ ሰው ጨምሯል ይኸው። በቃ በልተን ዋለ። አምስት መቶ ሺህ አሁን የሚገባኝ እሱኝን አልተኛ እኔ ፋሲ ጋር ለምትበላው አምስት መቶ ሺህ ለምንድን ነው ጌም አልጫወት። ዜድ ተጫወት ይሁን እንጫወት ችግር የለውም። ላኪን እንጫወት ማርያም ችግር የለውም። በመሀል ግን እጫወታለሁ። አንበሳ ግቢው ሰያቸው